ዳዊት ይሄ ስለገባው እኮ ነው። የእግዚአብሔር ታቦት ሲመጣ ራቁቱን ይላል እየደነሰ ራቁቱን ራቁቱን እየደነሰ ከዛ ሜልኮል በመስኮቷና ታየዋለች ስታየው በእስራኤል ቆነጃጅት ፊት እንደዚህ የሚያደርገው አለችና፣ መጣች። ከዛ ታቦቱ እንደገባ ልክ ካየ በኋላ በእግዚአብሔር መንፈስ ሆኖ ይላል አብሮት ህዝቡ ሰለብሬት ስላደረጉ ነው። ሚስጥርን ስለሚያውቅ ዳዊት በእግዚአብሔር መንፈስ ሆኖ በዛ መንፈስ ህዝቡን ባረካቸው ይላል። ከዛ ልክ ከበረከቱ በኋላ መጣች። ምንድን ነው በእስራኤል ቆነጃጅት ፊት እንደተራ እንደምናምን የምትሆነ ስትል፣ ይሄ እንደምናምን ነው ላንቺ። አሁንም እንደምናምን ሆናለሁ ነው ያ፣ እንደዛ ነው ያላት ደግሞ የሁላችሁ እንደምናምን መሆን እንዳልሆነ ላሳያችሁ። ሜልኮል ስታየው እንደምናምን ነህ ብላ ነው አደላ የተናገረችው። ሲደንስ ሰለብሬት ሲያደርግ ቸርች ላይ ስንዘል እንደምናምን የሚመስላችሁ ማለት እንደምናምን ብላ ነው አደላ ያወራችሁ። ከዛ እንደዚህ ይላል፣ በደንብ ስሙ። ልክ ያንን ነገር አደርጓለሁ ካላት በኋላ አምልኮ ለእግዚአብሔር የሚሰዋ እንደሆነ የምታውቁት፣ ሜልኮል እንደምናምን የመሰላት ነገር የእግዚአብሔር ነገር እንደሆነ የእግዚአብሔር መንፈስ እንደተቆጣባት የምታውቁት፣ ለምን ደነስክ ስላለች እንደተቆጣ የምታውቁት፣ ሜልኮል እስክትሞት ድረስ ልጅ አልወለደችም ነበር። ከእሷ ዘር አያስፈልግም ብሎ ዘግቶታ። ለምን ፕሬዝ እኔጋ ዳንስ ዘግታለች እሷ ብሎ ሰለብሬት ስታደረጉ እግዚአብሔር ምንጋ እንደሚከፍትላቸው አታውቁም። በኢየሱስ ስም ባረኳችሁ። የእናንተ ደስታ የእናንተ ሰለብሬሽን በረከትን ይጎትታል። አሜን።